ይሄ በጣም ትልቅ ነው። ወይኔ መሸ ነው ግን የሚቀላው አላ። እሺ ቀላ ነው። ዋው ዋው ዋው። ይሄ በጣም ነው የሚያምር፣ ትልቅ ነው በጣም። ማስታወሻ ፎቶ ልነሳ ይቆረጥ ሳያልቀውን ሁሉም ጓሮ ይቆረጣል።